ብቻ ሆነ እንኳን አቻ ሆነ እንኳን አልተሸነፍን እንኳን አልተሸነፍን ደስ ብሎናል ደስ ብሎናል ጨዋታው ራሃ ነው ራሃ ሆነን የተጫወትነው እኛ ድሬውን ምረውን አጋማሽ እንዳያችሁት ነው እኔ እንደዚህ አይነት ሁኔታ ውስጥ ባልሆን እንኳን አላስቸግርህም ነበረ ያለው ይመስለኛል ይሄኛው እኔም እንኳን አንተ እንደዚህ አይነት ሁኔታ ውስጥ ስለሆንኩኝ ምን አይነት ሁኔታ ስንት ብር እንዳለው አላቅ ከዛ ይሄኛው ምን ይላል

ሄ ወትሳፕ ወሳ ወሳ ወሳ እንዴት አላችሁ? ውድ የቢናታ ቲቪ ቤት ሰዎች እንዴት አላችሁ? ልኝ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት አላችሁ አይሁን እያላችሁ፣ በጥሩ የስራ ሳምንት እናሳልፋችሁ ተስፋ አደርጋለሁ። እንግዲህ እናንተን ዘናፈታ ለማድረግ የቢናታ ዛሬ እዚህ ስቱዲዮ ተገኝቻለሁ። ከእናንተ የሚጠበቀው እንደተለመደው እስከ ቪዲዮ መጨረሻ ድረስ አብራችሁ መቆየት እንዲሁም ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮ እንደምትጠሉ ተስፋ ስለማድረግ አስቀድማችሁ ቪዲዋን ላይክ በማድረግ እንዲሁም ዩቲዩብ ለተለያዩ ሰዎች ያደረሰልኝ እንዲሁም ሪኮመንድ ያደርግልኝ ቪዲዮውን ላይክ አድርጋችሁ ጀምሩ እያልኩ ዛሬ እንደተለመደው ከተለያዩ ሶሻል ሚዲያዎች ከኢንስታግራም፣ ከፌስቡክ፣ ከቲክቶክ እናንተን ዘና ፈታ ያረጋሉ። ያሰብኳቸውን ብዙ ቪዲዮ ይዤላችሁ መጥቻለሁ። እናንተ የሚጠበቀው እስከ ቪዲዮ መጨረሻ አብራችሁን መቆየት ነው። እስኪ ወደ መጀመሪያ ቪዲዮ ይሄዳለሁ ይሄዳለው። በኢትዮጵያ ቤትኪንግ ፕሪምየር ሊግ ፋሲል ከነማ ከድሬዳዋ ከነማ ያለምንም ዳኛ ተጠናቀቀ። እግዜሪ ዳኘን በሚል ስምምነት የተጀመረው ጨዋታ አዝናኝና ሳቢ ነበር። የሁለቱንም ቡድኖች አሰልጣኞች አነጋግረናል።

በቃ ጥቅጥቅ ብለው በቃ ጥምቀት በጎንደር ነው። በጣም ተጠቀጠቁብነ ማጥቃት ከበደነ አብነናታናቻ ሆነ እንኳን አቻ ሆነ እንኳን አልተሸነፍነ እንኳን አልተሸነፍነ ደስ ብሎናል ደስ ብሎናል ጨዋታው ራ ሆነን የተጫወት ነው እኛ የምረውን አጋማሽ እንዳያችሁት ነው። ኳስ ዘንድሮ መጫወት ሞከርን፣ ጥሩ ውጤት አላገኘንም። ጎበዝ ሳይቀጠረብን ወጣው። በዛ ላይ ሜዳው ጥራት ነው። እኛ በጣም የረበሸን ነገር የሜዳው ጥራት በጣም እንዲታሰብበት ይገባል። ሜዳው ኳስ አያነጥርም። ምንድን ነው ችግሩ ነው የምለው ማለት ለምደው ማይነጥረው ኳስ ማለት ጉረኛ እንዳይባል አይነጥርም ኳሱ ታሚሮ ካካበት። እንደውም ለኢትዮጵያ ፕሪሚየር ሊግ አስፈላጊው ነገር ቫር ሳይሆን ሳር ነው።

ምንድነው? ደስ ያለኝ የበላኝ ይገባል። እንደየች ደግሞ ከፍየል ጋር ነው። ፍየሏ ምንድነች? የፓኬጁ አካለች። ኦኬ፣ ቱ ዘ ኔክስት ቪዲዮ ስንሄድ ወንድ ልጅ መከራ በመብላት ላይ ይሄ ሁሉ ጽፎ ራሱ አረገጠለትም። ኢቭን ሊልኩ ያዘጋጀ ቴክስት አለና ረ ሰው ግን እንዴት አይነት ግፈኛ ቤት አድርጎ ነው ቪዲዮን አይቶ የቀረጹት። ኒኒ አባት ምን ብታረግ ነው ልኮላት፣ አልኮ አረገጠለትም፣ ድጋሚ ደግሞ ሊልክላት ነው። ኒኒ ጌታ! አይወንድ ልጅ መከራ፣ አይወንድ ልጅ መከራ

ለምን ደረሰኝ ያስፈልግሃል? ቆርጠሃል፣ ለምን ደረሰኝ ቆርጠሃል? ኧረ እንደ ሚስትህ ጉዝ ናት፣ በእናትህ። ጭራሽ የገጠመን ትግል እንግዲህ ይሄ ነው ጎበዝ። ከቤት አትውጪ ከቤት አትውጪ ነው ብለውኝ ከዘበኛችን አረገዝኩኝ አላለችም። አንዳ ከዛ ኮሜንታተር አትርቆልምን ቢጥሩ ነው ከቤት ብትወጪም ከሌላ ዘበኛ አይሆን። እንግዲህ ወደ ቪዲዮ ቤተሰቦች በቪዲዮ ዘና ፈታ ያላችሁ ነው ተስፋ አደርጋለሁ። እንደተለመደው በቪዲዮ ዘና ፈታ ያላችሁ እንደሆነ ከሆነ ቪዲዮን ላይክ ማድረጋችሁን አይርሱ። እንዲሁም የተሰማችሁ የትኛውንም ማስተያየት ይሄ ቀነስ ሲጨመር ምትል የትኛውንም አይነት ሀሳብ ኮሚንት ሴክሽን ላይ ማሳረፍ ትችላላችሁ። ወደ ቀጣዩ ቪዲዮ ይዣችሁ መሄድ ይሆናል። ታክሲ ላይ ስልክ የምታወሩ ሰዎች ወይ ላው ዳርጋችሁ አውሩ ወይ የዛኛውን ሰውዬ ምላሽ የምናዳመጥበት መንገድ አመቻችሁል። ዛሬ አንዱ ምን ይላል፣ ያልከኝን ስራ ያልከኝን ስራ ምንድን ነው ምንድን ያልከኝን ምንድን ያለው ስራ እያልኩ እያሰብኩ እያሰብኩ አይ እሱን ስራ በዚያ ዋጋ ምን አስባለሁ አሁን የብሩን ቁጥር አጠራም ምን አለበት የብሩን ቁጥር ብጠራ እና ከዚህኛው አወራር እንደተረዳሁት ያኛው በጣም ቸግሮታልና፣ ሲመስለኝ ያ እኔ እንደዚህ አይነት ሁኔታ ውስጥ ባልሆን እንኳን አላስቸግርህም ነበረ ያለው ይመስለኛል። ይሄኛው እኔም እኳ አንተ እንደዚህ አይነት ሁኔታ ውስጥ ስለሆንኩ፣ ምን አይነት ሁኔታ፣ ስንት ብር እንዳለው አላቅም። ከዛ ይሄኛው ምን ይላል በቃ በሱ ልስራል፣ አለ ጠራላ ተጨነቀች እኮ። እሱ ልስራል አለ። ምንድን ነው እኔ የወሬ ባስ፣ ከባስም ታልፊያለሽ፣ የወሬ ባቡር ነሽ። በስንት ብር ተስማምተው ይሁን እያልኩ እየተጨነኩ መግባት አለብኝ ወደ ቤቴ። ኧረ በስመ አብ! ይሄኔ እናት እኔ ልጨነቅልሽ

ያለውን ስሜት አላውቅም። የዛ ሰው ለካ በጣም ዲፍ ገብቷል በየቤቱ። ነፃነት ደግሞ በጣም ሰው ልጉስ ገብቷል። እኔ አላውቅም፣ አለማወቅ ደፋ አላውቅም። እኔ የማቀው ኮሜዲያን ነኝ። ምንም ብትሰጠኝ አውልስ ማሸት ብዬ ነው የማስበው። ቲም አለኝ ስቀጠሪ ቤስ አስር ነጥቦች ተደራድር የተቀጠርኩት ቲሜ ነው የመጣው። ምናም ምናም ብዬ ማለት ነው ሶ ቲም ቢውል አድርጌ እኔ ሁሉ ነገር በቲም ነው የምሰራው ስታንዳፕ ኮሜዲም ስሰራ ቲም አለኝ አስር ሰው አስራ አንድ ሰው አብሮኝ ይኖራል ዩቲዩብም ሁሉም ነገር እንደምታውቁት አሁን ሰማንያ ሶስት ሰዎች አሉ ዶንት ዩቲዩብ እና ዙሪያውን በቋሚም በፍሪላንስ ሶ ነፃነት ምን ያክል ሰው ልብ ውስጥ እንደገባ እኔ አላውቅም በዛ ሰዓት ስገባ ቲሜን ይዤ ነው የገባሁት ቲሜ ምንድነው የቤተሰብ ጨዋታ ከመጀመሩ በፊት ቤተሰቦቹን ኢንተርቪው አድርጎ ጥያቄ ያወጣልኛል አንዱ ገብቶ ኦዲየንስ ዋርማፕ ያደርግልኛል ስገባ ኦዲየንስ ደምቆ ነው የሚጠብቀኝ ኦዲየንስ አለ ላይቭ እያጨበጨበ ምናምን እየሳቀ ደግሞ ነው የሚጠብቀኝና ገባው። አንድ ኤሌመንት እዚህ የገባውት ምንድን ነው? እኔ መናገሪያ መድረክ ይሆነኛል ብዬ ነው። ያኔ ዩቲዩብ የለኝም፣ ስለዚህ መተንፈሻ የለኝም። በየሳምንቱ የሆነ ሀሳብ ይመጣልኝና የተተንፈሰው ስለዚህ፣ ዛጋ በግጥም ስሜቴን ኢቤስ ስለቢያንስ ተነፍሳለሁ ብዬ ነው አንዱ የገባሁበት ዓላማ። ሶ ግጥም አደረግና መጨረሻ ላይ እኛ ኢትዮጵያውያንን የሚል ትሬንድ ጀመርኩ። ከዛ የመጀመሪያ ኤፒሶድ ላይ ኢንፋክት እንጂ ዘመቻም ተከፍቶብኝ ነበር። ኢቤስ እንደገባው ከሪል ተመልካቾች ውጪ ሆን ብለውም በቴሌግራም እኔን በቃ በጣም መቀጥቀጥ ጀምሮ ነበረ። በሜም ቀልድ ሲያስጠላ እንጨት እንጨት ነው የምትለው አዘ ምናምን በቃ በጣም እኔ እንዲያው ፐርሰናል፣ ምን የማንን እንጀራ ወስጄ ነው እስከምል ድረስ እስከሚገርመኝ ድረስ አታክ ነበረ። እኔ ብዙ ላይም አንዱ ሁለት አየሁ በቃ የሆነ አታክ ተከፍቷል። ስለዚህ አፍትወርክ ሀርድ በስራ ያደል መልሰው የዛኔ ውጥቼ እንጨት እንጨት ሀይልም ቀልድ ያለል ሚዲያ ላይ ወጥቼ በስራይ ነው መልሰው አይ ወርክ ሃርድ ቱ ቢ ሆነስት ማለት ሁላችንም የራሳችን ጊፍት ነው። ነገር ላይ ጊፍትር ነን የራሳችን ተሰጠዋለን የሆነ ነገር መስራት ስለፈለግን ብቻ ወይም ደሞ እዛ ነገር ላይ ኮሚቴድ ስለሆነን ብቻ መስራት እንችላለን ወይ ደሞ በሰው ዘንድ ኦዲየንስ እናፈራለን ማለት አይደለም። አይ ቲንክ እሸቱም የገጠመው ፈተና ይሄ ነበር። እኔ ራሱ አንዱ ነበርኩ። የሸቱ ቀልዶች ለምሳሌ ፐርሰናሊ ደስ አይሉኝ ነበርና ነጻነትን ተክቶ የቤት ከገባ በኋላ ያኔ ነጻነት በማይበት እንትን አልነበረም። ምንም ሳይሆን የነበረውና ይሄ ነገር ሁሉም ጋር የነበረ አይነት ፊድባክ ነውና እነዚህ እነዚህን መተካት ቱ በጣም ከባድ ነው። ከባድ ነውና ፋይናሌ ራሱ ዊትነስ ሆኖ እንግዲህ ይቀርቧል፣ ነጻነትን መተካት እንዴት አስቸጋሪ ሆኖበት እንደነበረ ወደ ተከታይ ቪዲዮ እጃችሁ ቆይ እናንተ ወንዶች ለምንድን ነው ሴቶች የምታጨናንቁት? ቆያኔ ሔዋን ላ አዳም ልብስ አጥባለት ነበር? አላጠበችለትም። ምግብ ሰርታለት ነበር? አልሰራችለትም። አዳም ሲያኔ ለሔዋን ብር ሰጥቷት ነበር? አልሰጣት። አይፎን ገዝቶላት ነበር? አልገዛላትም። ማን ጀምር ያለሽ ማጥጨሪሽን ጨዋታ

የሰው ቀዳዳ የሚደፍን ነገር ነው። መስራት ምፈልገዋል። አልችም፣ እና ያው የተቀደደ ልብስ ትሰፊበታለሻ። ከኔ ቲሸርት ጀምሪ። ገና ከገዛው ስድስት ዓመት የሆነው አዲሱ ቲሸርት ብብቱ ተቀዷል። ነኝ አዲስ የሚሰራ ሰው ነው፣ ቤት ነው እስኪ ደግሞ እንዳልኳችሁ ከኢንስታግራም ደግሞ ይዤላችሁ የመጣሁትን ቪዲዮ ልጋብዛችሁ። እዚህ ጋር የመጣና እንደሚባለው ካፕ፣ የአይስክሬም ካፕ ውስጥ ይከፈታል። ስጋ አይስክሬም አድርገው ይሰጣል። ምን ያህል ፊል ታደረጉት እንደምትችሉ አስቡት። አይስክሪም ደረሰበት አደረሱም ከዚህ በኋላ እሺ አሜሪካ መቼ እሄዳለሁ? በህልም ተኝተህ። እኔ ይሄን እንትን ይሄን ኢፕሶድ አላየሁትም። 50 ሰዎቹ ግን ትክክል ነው ካላሉ ይገርሙኛል። እውነቱን ነው፣ አሜሪካ መሄድ ትችላለህ፣ ተኝተህ በህልም። ለእሱም እራሱ ያለ መክፈላችሁን እኮ ዋስትና የላችሁ። በጣም ከባድ ነው አሜሪካ መሄድ እንዴት ያለ ኦኬ እስኪ ወደ ዋረዋዶ ቪዲዮ ልሰራችሁ በግድ ሳይጨመሩበት። እንግዲህ ያው እሱ የአይት ፎቢያ ያለባችሁ ሰዎች ምን ያህል ልደነግጡ፣ ምን ያህል ልትፈሩ እንደምትችሉ እስቲ ከዚህ ጋር በተያያዘ አንድ ቪዲዮ ልጨምርላችሁ።

አንደኛው እንግዲህ ወፍራም እንዴት ያለ ሰውነት ነው? ፓስት ይወድቅበታል። ወይኔ፣ ኢቭን እንትነው ባይባል እኮ ሰዓት አለው አይታችሁ። በዛ ላይ እኮ ሰውነቱን ማሸት አይችልም ሰው ያይደርስበትማ፣ ሙሉ ሰውነቱን አሸተው የጨርቆስ ቺክ ጠብሰ ያራሪዬ ልጅ ጭቃሽ ነው። የሌላ ያስጨነቀኝ ነው። አንዴ ዘብልዬው ልምጣ ብላ ስትሄድ አስቡት ስንት ቀን ቻት አድርጋችሁ ተቀጣጥራችሁ ዴት አድርጋችሁ ምሳ ከብራሳቸው ፊት እንደ ወሬ ስታወራችሁ፣ ምን አይነት ዘብልዬ ልምጣ አለች። ያሲኖ ያሲኖ ኢዝ ባክ ፋይናሊ ይሄ ባህላችን እኮ እየጠፋ ነው። አንዱ እየጠፋ ያለው ባህላችን ይሄ ነው። አስካለ እጅ ከፍንቺ እኮ ትንሽ አንቺ ሴቶች እድር ባልትና አመራር ሆነሽ እንትን እንደዚያ ነሽ፣ ችግር ትሰራለሽ። ይሄ ስተቴ ከአንቺ ትጠበቃል። አንቺ ኃላፊነት ነፈር ምንድን ነው? ህግ ያጸደቅ ነው። አንድ ላይ ሰፈር ውስጥ የሸና ሁለት መቶ ያፈሳ መቶ አዎ አጽድቅ ነው።

አይሆንም እንግዲህ ቲቪ አስቲቪ ቤተሰቦች በቪዲዮ አይ ዘና ፈታ ያላችሁን ተስፋ አደርጋለሁ። ቪዲዮውን እንግዲህ እንደተለመደው ላይክ ማረጋችሁን አይዘንጉ። ለቻናላችን ደግሞ አዲስ ከሆናችሁ እንዲሁም ሼር እንዳይረሱ እያልኩ ወደ ተከታይ ቪዲዮ ይዣችሁ ይሄዳለሁ። ነው የምን ፎቅ ስንት ነው? ጠቅላላ ቆጠርከው? አስር አምጣ። እያንዳንዱ አስር አስር ብር ነው። የአስር መቶ ብር አንድ ደግሞ ወደ ውጭ ቪዲዮ ልጋብዛችሁ

ቃልቻ ቅልቻ የምትባልም እንደዚህ ሆኖ ፈመሰች እና ምንድነው፣ አስጎይ ነው። ምንድነው ሀገራችን ላይ ምን እየተከናወነ ነው? በቃ ማለት እኔ የገባኝ አይደለም። ይሄ ደግሞ አዲስ ነው። ቪዲዮዋቸው ቫይራል ሊወጣላቸው ፌም ለመሆን ነው ወይስ ምንድነው? ማለት ዞሮ ዞሮ የሚኖሩበት የሚወሩበት ሶሳይቲ ማህበረሰብ አለ አይደል? ያንን ቪዲዮ ማየቱ አይቀርም። እንዴት ነው ዝም እየተባሉ ውስጥ ያሉት ምንድነው? ለጂኒሪ ሱርስ ለማስተላለፍ እየሞከሩ ያሉት እነሱን እኮ እያየ የሚያደርግ ታናናሽ ወንድምና ተህ ይኖራል ብቻ አይደለ አሁን ባለፈው አንድ ፒያሳ ላይ ጎደል ልማቱ ላይ እንደዚህ ብጡስ ማሳጃ ምናምን እያደረገ እንደ ሞዴል የሚያደርገው ልጅ ነበር እና እሱ ላይ እርምጃ ተወስደዋል። የነዚህስ ጉዳይ እንዴት ነው የሚታየው? እስከ መቼ ነው እንደዚህ የሚቀለድብን? አንዳንዴን የቲክቶክ መጥፎ ገጽታው ይሄ ይመስለኛል። ለቪዲዮ ተብሎ የማይሆን አይነት ኢሜጅ በተለይ ለሚመጣው ጄኔሬሽን ልናስብ ይገባል። ኦኬ፣ እስኪ ወደ ተከታዩ ቪዲዮ ይዣችሁ መሄድ ይሆናል። ውድብና ስቲ ቤተሰቦች እስኪ አብራችን ቆዩ። እንግዲህ የተሰማችሁን የትኛውንም ሀሳብ ይሄ ጨመር፣ ይሄ አልተመቸንም፣ እዚህ ነገር ላይ ሞር ስራ፣ እዚህ ነገር ላይ ሞር ፈከስ አድርግ፣ ይሄ ነገር ይቀነስ የምትሉትን የትኛውንም ሀሳብ እቀበላለሁ። የሚሰማችሁን የትኛውን አይነት ኮሜንት ከታች በኮሜንት ሴክሽን ላይ በነጻነት አስቀምጡልኝ። ጋብዛቸዋለሁ። እስኪ ወደ ብርሃኑ ትንሽ ይውጭ ግቢ የሆነ ድዳታ ሲሽ ቅድም ገብቶ የወጣሻማ ነው ነበረ እና ናገባ አለኝ። አልፈልግም። አመሩ ጆሮዬ ነው አንቺ ምን ሪጀክት ታደርጋለሽ? ስንት አመት ስለ ነበር ያጣሽው የት ስንት አመት አብራችሁ ቆያችሁ? አንድ አመት ምናምን ኦኬ በቃ አስጠላኝ። ከዚያ በኋላ አንድ ጊዜ ወደ ብርሃን ውጭ አንድ ጊዜ ይህን ፊት ይዘሽ ቦይፍሬንድሽ አስጠላ ስላስጠላኝ ነው የተለያዩ ታል ድሮ ግባን እኮ ነው የምትመስይው ማማረጥ እኮ የለብሽም ይቅርታ ግን ኮንፊደንስ ይዘሽ ደስ ይላል ማርያም ኮንፊደንስሽን በጣም ነው በጣም እንደዚህ አይነት ፊት ታይዞ እንዴት ነው ቦይፍሬንድ የደበረኝ የሚባለው በጣም ፈርስት ኦፍ ኦል አንተ ማን ስለሆንክ ነው ሴቶችን በዚህ ልክ ሮስት የምታደረገው ወይ ትሮል የምታደረገው ምን አለ ብለን የምታስበው ወይስ የሚታዩ ነገሮችን አምነህ ወይም የሚያንጸባርቁ ነገሮችን አይተህ ያ በቂ ኑ ምናምን ነው ቲ ቤተሰቦች፣ ለዛሬ ጀላቸው የመጣት ቪዲዮ ይህንን ይመስል ነበረ። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ለዛሬ ጀላቸው የመጣት ቪዲዮ ይህንን ይመስል ነበረ። ዳግም በሌላ ቪዲዮ በአዲስ ቪዲዮ እስክንገናኝ ድረስ እዚህ ጋር መሰናበታችሁ ይሆናል። የተሰማችሁ የትኛውንም አይነት ሀሳብ ይሄ ጨምሬ የቀረስ ብትል የትኛውንም አይነት ሀሳብ በኮሜንት ሴክሽን ላይ ማሳረፍ መስጠት ትችላላችሁ በነፃነት። ዳግም እስክንገናኝ ድረስ እዚህ ጋር መሰናበታችሁ ይሆናል። ቪዲዮን ይዤላችሁ የመጣሁት እኔ ቢናታ ነበርኩ። በያላችሁበት ሰላም ቆዩኝ እያልኩ እዚህ ጋር አሰናበታችኋለሁ። ዳግም እስክንገናኝ በጣም በጣም እጅግ በጣም ነው ምትናፍቁኝ። ቻው ቻው፣ ባይ ባይ።